ሰላም ጤና ይስጥልኝ። ክብራትና ክብራን ተመልካቾች እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የአማርኛ ዜና ወጃችን ለዕለቱ ወደ እናንተ እናደርሳለን። ከዜናዎቹ ጋር ሲሳይ ዘርውነኝ። ክልላዊ ጉዳዮችን አስቀድማለሁ። በሐረሪ ክልል በተፋሰስ ልማት ስራ ዙሪያ እየተከናወኑ የሚገኙ ተግባራት አበረታች ውጤት እያሳዩ ነው ሲሉ የግብርና ሚኒስቴር ጽህፈት ቤት ኃላፊው አቶ ግርማ በቀለ ተናገረው በክልሉ እየተከናወኑ የሚገኙ የምግብ ዋስትናን ለማረጋገጥ ሥራ እንዲሁም ደግሞ የአየር ንብረት ለውጥ የመከላከል ሥራዎች ውጤታማ መሆናቸውን ተናግረዋል። ባልደረባችን ፍቃዱ በላይ ዝርዝር ይዘዋል። በግብርና ሚኒስቴር ጽህፈት ቤት ኃላፊ አቶ ግርማ በቀለ የተመራ ልዑክ ሐረሪ ክልል በሶፊ ወረዳ የተከናወኑ የሚገኙ የአፈር ጥበቃና የተፋሰስ ልማት ስራዎችን ጎብኝተዋል። የግብርና ሚኒስቴር ጽህፈት ቤት ኃላፊ አቶ ግርማ በቀለ እንደገለጹት በክልሉ በተለያዩ ገጠር ወረዳዎች ባደረጉት የመስክ ምልከታ እየተከናወኑ የሚገኙ ስራዎች አበረታች መሆናቸውን ገልጸዋል። በተለይ በክልሉ የምግብ ዋስትና ለማረጋገጥና የአየር ንብረት ለውጥን በመከላከል ረገድ እየተከናወኑ የሚገኙ የአፈር ጥበቃ፣ የተፋሰስ ልማትና የአረንጓዴ ልማት ስራዎች ተጨባጭ ለውጥ እያመጡ እንደሚገኙ በመስክ ምልከታ ወቅት መገንዘባቸውን ነው የገለጹት። ዛሬ ደግሞ ሐረሪ ክልል ላይ የተለያዩ ተፋሰሶችና ቀበሌዎችን ነው እያየን ያለ ነው። በፕሮግራሙ እየተሰሩ ያሉ ብዙ እና ዳይቨርስፋይድ የሆኑ ስራዎችን አይተናል። ለምሳሌ ለመስኖ ውሃ የማሰባሰብ ስራ የግራውንድ ወተርና ሰርፌስ ወተር ተጠቅሞ ማህበረሰቡ ሪጌሽን እንዲጠቀም እየተሰራ ያለ ስራ አይተናል። መጠጥ ውሃ አቅርቦት የሰራውንም ስራ አይተናል። በተመሳሳይ የተፋሰስ ልማትን በተመለከተ ተፋሰስ ልማቱን የአፈርና ውሃ ጥበቃ ከመስራት ባሻገርም በዘላቂነት ማህበረሰቡ ጥቅም እንዲያገኝ የተሰራውንም ስራ አይተናል። አሁንም እዚህ ማሳ ላይ ደግሞ በግለሰብ ደረጃ የአርሶ አደሩን የኑሮ ሁኔታ ለማሻሻል ምርትና ምርታማነቱን ለማሳደግና የአመጋገብ ስርዓቱንም ለማሻሻል የሚያስችሉ ስራዎችን እየተሰሩ እንደሆነ አይተናል። በመስክ ምልከታም ያርሶ አደሩን የኑሮ ሁኔታና የአመጋገብ ስርዓቱን ለማሻሻልና ምርትና ምርታማነት ለማሳደግ የሚያስችሉ ስራዎች መመልከታቸውን ገልጸው በዚህም የክልሉ መንግስት ለዘርፍ የሰጠውን ትኩረት አድንቀው ስራዎችን ይበልጥ ውጤታማ እንዲሆኑ ለማስቻል ማህበረሰቡና ባለድርሻ አካላት የበኩላቸው ሚና እንዲወጡም ጠይቀዋል። በርከት ያሉ ስራዎች በተቀናጀ መንገድ እየተሰሩ መሆኑን አይተናል። ከፕሮጀክቱ ባሻገርም የክልሉ መንግስት ለስራዎቹ ያለውን ትኩረት እና ድጋፍ እንዴት እንደሚሰጥ አመራረም እንዴት እየሰጠ እንደሆነ በተገቢው ያየንበት ሁኔታ ነው ያለው። ይሄ በጣም የሚያስደስትና ጥሩ ስራ ነው። የበለጠ ስራውን ውጤታማ ለማድረግና ዘላቂነቱን ለማስጠበቅ ደግሞ ከመደበኛ የክልሉ እቅድ ጋር እንዴት ተሳስሮና ተቀናጅቶ መሄድ አለበት የሚለው ላይ ሊታሰብበት ይገባል። እንደ ሀገርም በክቡር ጠቅላይ ሚኒስትራችን የተቀመጠው አቅጣጫ ሰባ ፐርሰንት የፍራፍሬ ችግኞች እንዲተከሉ፣ ሰላሳ ፐርሰንት ደግሞ የደን ችግኞች እንዲተከሉ ነው። ይሄ ማህበረሰቡን በኢኮኖሚ ከመደገፍና የገቢ ምንጩን ከማስፋትና ከማሳደግ በተጨማሪ የአመጋገብ ሥርዓቱን በማሻሻል ጤንነቱን የመጠበቅ አንድ ትውልድ የመገንባትም ስራ ነው የሚሰራው። ስለዚህ አካባቢን ትጠብቃለህ፣ የምግብ ዋስትናህን ታረጋግጣለህ፣ የስርአተ ምግብ ዋስትናህን ታሻሽላለህ እንደ ገቢህም ያድጋል። በአጠቃላይ ሲወሰድ የማህበረሰቡን የኑሮ ሁኔታ የሚቀይር ስራ እየተሰራ እንደሆነ ነው ያየሁት ና ይሄ መቀጠል አለበት የሚል እምነት ነው ያለኝ። በግብርና ሚኒስቴር የሲአርጂ ፕሮጀክቶች አስተባባሪ የሆኑት አቶ ሳምሶን እምሮ በበኩላቸው በክልሉ በገጠር ወረዳዎች የተከናወኑ የሚገኙ የአፈር ጥበቃ ና የተፋሰስ ልማት ስራዎች አበረታች መሆናቸውን ገልጸው የአርሶ አደሩን ምርትና ምርታማነት ለማሳደግ በሚከናወኑ ተግባራት በተለይ ከአየር ንብረት ለውጥ ጋር በተያያዘ የሚመጡ ችግሮችን በዘላቂነት ለመቅረፍ ከአርሶ አደሩ ጋር በቅርበት እየተሰራ ይገኛልም ብለዋል። እንግዲህ ሁላችንም እንደምናውቀው ሀገራችን በአየር ንብረት ለውጥ እጅግ በጣም እየተጎዳች ያለች ነው። እንግዲህ ብዙ የድርቅ ክስተቶችን፣ የጎርፍ ክስተቶችን እንዲሁም ሌሎች ብዙ ነገሮችን ማንሳት እንችላለን። በዚህ ረገድ እነኚህ በአየር ንብረት ለውጥ እየተከሰቱ ያሉ ችግሮችን ለመቋቋም እንደ መንግስት እንግዲህ ብዙ ፕሮጀክቶች ዲዛይን ተደርገው ወደ ስራ እየገቡ ያሉበት ሁኔታ ነው ያለው። እንግዲህ ይሄ በሶፊ ወረዳ አሁን እያየ ነው ያለሁም የዚህ በተለይ የአንዱ አካል ነው ማለት ነው። የክላይሜት ፕሮጀክት ነው እንግዲህ እዚህ አካባቢ ያለውን በክላይሜት አማካኝነት ሊመጡ የሚችሉ ችግሮችን ለመቅረፍ ብሎም ለመቋቋም የሚረዱ ስራዎችን እየሰራ ነው ያለ ነው። በቀጣይ በክልሉ እየተከናወኑ የሚገኙ ግብርና ልማት ስራዎች ውጤታማ እንዲሆኑ ለማስቻል ኢንስቲትዩት መስሪያ ቤቱ የሚያደርገውን ድጋፍና ክትትል አጠናክረው እንደሚቀጥልም ያላቸውን እምነት ገልጸዋል። እንግዲህ በቀጣይ እነኚህ ስራዎች ተጠናክረው እንዲቀጥሉ አሁን በተለይ ከዚህ ከአየር ንብረት ለውጥ አንጻር አብዛኛው ትልቁ ማነቋችን እንግዲህ በጀት ነው። አሁን በጀት ሞቢላይዜሽን ስራዎች በከፍተኛ ሁኔታ መሰራት አለባቸው። እንግዲህ በቅርቡም ብዙ የበጀት ሞቢላይዜሽን ስራዎችን እየሰራን ነው። በጉብኝቱ ወቅትም የሐረሪ ክልል ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር፣ የግብርና ሚኒስቴር ጽህፈት ቤት ኃላፊ አቶ ግርማ በቀለ፣ በግብርና ሚኒስቴር የሲአርጂ ፕሮጀክቶች አስተባባሪ የሆኑት አቶ ሳምሶን እምሩ የሚኒስቴር መስሪያ ቤቱና የክልሉ ግብርና ልማት ቢሮ አመራሮችና ባለድርሻ አካላትም ተገኝተዋል። አርሶአደሩ የግብርና ቴክኖሎጂን በመጠቀም ምርትና ምርታማነቱን ለማሳደግ እየተሠራ መሆኑን የሐረሪ ክልል የግብርና ልማት ቢሮ አስታወቀ። ቢሮው በኤረር ወረዳ በበጋ መስኖ ልማት ስራ ዙሪያ የልምድ ልውውጥን አካሂዷል። ለአብዲ ኡስማን ዘገባ አያንቱ አህመድ። በሐረሪ ክልል የግብርና ባለሙያዎችና አርሶ አደሮች በኤረር ወረዳ እየተሰሩ ባሉ ስራዎች ዙሪያ ልምድ ልውውጥ ተካሂዷል። በስነ ስርዓቱ ላይ ንግግር ያደረጉት በክልሉ ግብርና ቢሮ የግብርና ኤክስቴንሽን አስተባባሪ አቶ መሐመድ ሬድዋን የመርሀ ግብሩ ዋና ዓላማ በዘርፉ እየተሰሩ ያለው ስራ ተሞክሮ በሁሉም ቦታ ማስፋፋት መሆኑን ገልጸዋል። አረዳ ሁለ ቶርበራዱ ፈሬ ቆናምቡላ ነመዲ በተካቲቱ አስረት ርማ በአጠቃላይ ከ17 ቀበሌዎች የተውጣጡ ነው። ልምድ ልውውጡ ላይ የተሳተፉት 100 የሚሆኑ አርሶ አደሮችና 51 የሚሆኑ በየደረጃ ያሉ የግብርና ባለሙያዎች ተሳታፊ ናቸው። በዚህ ልምድ ልውውጥ በአንድ ወረዳ ውስጥ የተሰሩ ስራዎችን በማየት ሌሎች ወረዳሮች እንዲስፋፋ ለማድረግ ነው። ባሳለፍነው በጋ በድሬ ጠያራ በሶፊና በኤሬድ ወረዳ 4500 ሄክታር መሬት መልማት ችሏል። በበጋ መስኖ ልማት ላይ የነዳጅ ዋጋ መጨመር ማጋጠሙን ገልጸው ችግሩን በመቅረፍ ምርትና ምርታማነትን ለማሳደግ አርሶ አደሩ ቴክኖሎጂ እንዲጠቀም እየተሰራ ነው ብለዋል። ኦርናምቡላን ከን ፈየደሙ ጋዛን ፈየደመ ጋዝኒ የሮ ተከተከ አርሶአደሩ በነዳጅ ይጠቀም ነበር። ነዳጅ አቅርቦትም ችግር አለ። ዋጋውም እየጨመረ ነው። ስለዚህም አርሶአደሩ ሌላ አማራጭ እንዲያገኝ የተለያዩ ስራዎች እየተሰሩ ይገኛሉ። አርሶ አደሩ መስኖን በመጠቀም በበጋ ወቅት የተለያዩ ምርቶችን በማምረት ለገበያም አቅርበው የኑሮ ውድነቱን እንዲያቃልሉ እየተሰራ ነው ብለዋል። በልምድ ልውውጡ የተሳተፉ አርሶ አደሮችና ባለሙያዎች ያገኙትን ልምድ በማካፈል የበጋውን ወቅት ስራ አጠናቀው ለቀጣይ መዘጋጀት እንዳለባቸው አቶ መሐመድ ገልጸዋል። የፈና ሳኒ ቀደም ስለ አርሶ አደሩ ጫት ብቻ ነው ትኩረት አድርጎ እያመረተ የነበረው። አሁን ጫትም እያመረተ ጫቱ መሃል ሌላ አትክልት እንዲያመርት እየተደረገ ይገኛል። አሁን ልምድ ልውውጡ ላይ አርሶ አደሮቹ እዚህ የሚያዩትን ነገር ወደ አካባቢዎቹ ተመልሶ ተግባራዊ እንዲያደርጉት ይረዳቸዋል። ለዚህ ነው እያዘጋጀ ነው ያለው ሸኚ በደ የኤረር ወረዳ ግብርና ጽህፈት ቤት ኃላፊ አቶ ረመዳን ኢድሪስ በበጋ መስኖ ልማት በወረዳው 1765 ሄክታር መሬት መልማቱን ገልጸው አርሶ አደሩ የተለያዩ አትክልቶችን እያመረቱ መሆኑን ገልጸዋል። ዱራን እንደዚህ አይነት ተሞክሮ ወስዶ እየሰሩ ያሉ አርሶ አደሮች በሕይወታቸው ላይ ለውጥ እያዩ ነው። ሁሉም አርሶ አደር መሬቱ ላይ በአግባቡ ከሰራ ውጤት ሊያገኝ ይችላል። በቀጣይ የዝናብ ወቅት እየመጣ ስለሆነም ለዚህም ዝግጅት ሊያደርግ ይገባል። አርሶ አደሮቹ በበኩላቸው ከልምድ ልውውጡ ጥሩ ተሞክሮ ማግኘታቸውን ገልጸው በቀጣይም ከዚህ በበለጠ ለመስራት የሚያግዝ መሆኑን ገልጸዋል። ቀደም ሲል እዚህ ቦታ ላይ በነዳጅ በሚሰራ ሞተር ውሃ ስበን እየሰራን ነበር። አሁን ግን በፀሐይ በመጠቀም እየሰራን እንገኛለን። ይህ ግን ማታ ሲሆን ልንጠቀምበት አንችልም። አሁን ሽንኩርትን የያመረት ነው ሀምሳ ሺህ የሚሆን አግኝቼበታለሁ። ከበቆሎም እነዚያው ሀምሳ ሺህ አግኝተናል። ቲማቲም ከቲማቲም ዘጠና ሺህ አግኝተናል። ቀደም ሲል ከጫት በአንድ አመት የማገኘውን ገቢ አሁን በሶስት ወር እያገኘው እገኛለሁ። ገነው ቀደም ስል ክረምት ብቻ እየጠበቅን በቆሎ እንዘራለን። ከዛ በኋላ አመቱን ሙሉ መሬታችን ባዶ ይቅራል። የጫት ማሳም አለኝ። ጥቅም የበለጠ የአትክልት ይበልጣል። ይህም በመገንዘብ ጫት ማሳ መሃል አትክልት እያመረትኩ እገኛለሁ። በቀጣይም ጠንክረን እንስራለን። ዘንድሮ በበጋ መስኖ ልማት በሶስቱም የገጠር ወረዳዎች አራት ሺ አምስት መቶ ሄክታር መሬት በበጋ መስኖ እየለማ መሆኑ ተገልጿል። ወደ ሌሎች ወሬዎቻችን አልፈናል። የሐረር በርን በአረንጓዴ መብራት በማድመቅ ለአንበል ሊቀርተም የሐረር በርን በአረንጓዴ መብራት በማድመቅ ለዓለም ሕዝብ የማስተዋወቅ ሥራ ተካሄደ። ስራው በአየርላንድ መንግስት በሚደገፈው የአረንጓዴ መብራት ፕሮጀክት አማካኝነት እየተካሄደ መሆኑን ተነግሯል። ገዛሃኝ አራጌ ዘርዝራለሁ። የሐረር በርን ለዓለም ህዝብ የሚያስተዋወቅ በአረንጓዴ መብራት የማድመቅ ፕሮጀክት በአይርላንድ መንግስት አማካኝነት ተከናወነ። በስነስርዓቱ ላይ የተገኙት በኢትዮጵያ የአይርላንድ ኤምባሲ ቆንስላ ስቲቨን ፍሪን እንደተናገሩት የአይርላንድ መንግስት ባህላዊና ታሪካዊ ቅርሶችን ለዓለም የማስተዋወቅ ስራ እያከናወነ ነው። በአይርላንድ መንግስት የሚደገፈው ዓለም አቀፍ የአረንጓዴ መብራት ፕሮጀክት የሐረር በር በምሽት በአረንጓዴ መብራት በማድመቅ ያለውን መስህብ ለአለም ህዝብ ማስተዋወቅ አላማ ያደረገ ነው ብለዋል። ፕሮጀክቱ ከዚህ በፊት የላሊበላ ቤተ ጊዮርጊስና የፋሲል ግንብን የመሳሰሉ ቅርሶችን እንዲሁም ሌሎች ተቋማትን በምሽት በአረንጓዴ መብራት በማድመቅ ለአለም ህዝብ እንዲተዋወቁ ማድረጉን ገልጸዋል። ዘንድሮም የሀረር በርን በአረንጓዴ መብራት እንዲደምቅ በማድረግ የማስተዋወቅ ስራ ተከናውኗል ብለዋል። የቱሪዝም ሚኒስትር ዴኤታ አማካሪ አቶ እሸቱ አስፋው እንደገለጹት የአረንጓዴ መብራትን የማድመቅ ፕሮግራም የቱሪዝም መዳረሻዎችን በዘላቂነት በማጎልበት የማስተዋወቅ ተግባር መሆኑን አስገንዝበዋል። ይህም መዳረሻዎችን ለመላው ዓለም በማስተዋወቅ ጎብኚዎች ወደ ኢትዮጵያ እንዲመጡ የማድረግ አላማ እንዳለው ገልጸዋል። ከዚህ ቀደም በተለያዩ አካባቢዎች የሚገኙ ታሪካዊና ጥንታዊ ቅርሶችን በአረንጓዴ መብራት በማድመቅ የተከናወነ የማስተዋወቅ ስራ ቅርሶቹ በዓለም ላይ ደምቀው እንዲታዩ ማስቻሉን ተናግረዋል። ሐረሪ ክልል ባህል ቱሪዝምና ቅርስ ቢሮ የቱሪዝም ዳይሬክቶሬት አቶ ሳሚ አብዱልዋስ በበኩላቸው ኤምባሲው ያከናወነው ስራ በክልሉ የሚገኙ የቱሪዝም መስህቦችን ተደራሽነታቸው እንዲሰፋ የሚያስችል ነው ብለዋል። የኦሮሚያ ህብረተ ስራ ባንክ የሃያኛ ዓመት የምስረታ በዓሉን ምክንያት በማድረግ የተለያዩ ማህበራዊ አገልግሎቶችን እያከናወነ ይገኛል። ኦሮሚያ ህብረተስራ ባንክ ታዲያ የሃያኛ ዓመት ምስረታ በዓሉን እያከበረ በሚገኝበት በዚህ ወቅት የተለያዩ ተግባራት እያከናወነ ሲሆን ከህዝብ ሙስሊሙ ጋር የኢፍጣር መርሃ ግብርን እንዲሁም ደግሞ ከሌሎች አካላትና የማህበራዊ ጉዳዮችን እያከናወነ ይገኛል። ዘገባው የትህትና ተስፋዬ ነው። ገዛኸኝ አራጌ ተጨማሪ አለው። የኦሮሚያ ህብረት ስራ ባንክ ሃያኛ ዓመቱን በዓሉን በተለያዩ ስራዎች እያከበረ ይገኛል። በሐረር ከተማ የሚገኙ የባንኩ ቅርንጫፍ የተውጣጡ አመራሮችና ሰራተኞች በከተማዋ ከዱክበር እስከ ፈላና በር የጽዳት ዘመቻ አካሂደዋል። በባንኩ ሁንደኔ ቅርንጫፍ ኃላፊ አቶ አህመድ ኑር በከር ተቋሙ በፋይናንስ ዘርፍ ከሚሰጠው አገልግሎት በተጨማሪ የተለያዩ ማህበራዊ አገልግሎቶችን እየሰጠ መሆኑንና ምስረታ በዓሉን በደም ልገሳ፣ አፍጢር ስነስርዓት እንዲሁም አቅመ ደካሞችን በመርዳትና በሌሎች ስራዎች እያከበረ መሆኑን ገልጸዋል። እንግዲህ ባንካችን ከተመሰረተ ያው ዛሬ ድፍን ሀያ ዓመት ሞልቶናል። እንግዲህ ሀያ ዓመታችንን ለማክበር ሀያ የሚሆኑ ፕሮግራሞችን አዘጋጅተን ወደ ስራ ወረደን እየተጋን ያለ ነው። ጥቃቅንና አነስተኛ ላይ የተደራጁ አገመ ደካሞች ምንም ማስጃ ሳይኖራቸው ምንም መበደር ያቃጣቸው ሰዎች ካለ ምንም ማሳጃ የሚያበድር ፕላትፎርም ነው ማለት በዚህ ፕላትፎርም ደግሞ ቢያንስ ከ16 ቢሊዮን ብር በላይ ማበደር ይችላል። አጠቃላይ የተበዳሪዎችን ቁጥር ስናይ ደግሞ ከአንድ ሚሊዮን በላይ በዚህ በምቹ ፕላትፎርም ለመጀመሪያ ጊዜ በሀገሪቱ ማሳካት የቻልንበት በጽዳት ዘመቻው የተሳተፉ ሰራተኞች የባንኩ ምስረታ በዓል በተለያዩ ማህበራዊ አገልግሎቶች ማክበራቸው ያስደሰታቸው መሆኑን ገልጸዋል። ሀ በማክበር ሀያ እንትኖችን ፕሮግራሞችን አዘጋጅተናል። ባለፈው የአፍጢር ፕሮግራም እንዲሁም ደግሞ የደም ልገሳ ስናደርግ ነበረ። ዛሬ ደግሞ የከተማ ጽዳት እያደረግን ነው ያለነው እና በዚህ አጋጣሚ እንኳን አደረሳችሁላችሁ ወዳለው የፋይናንስ ተቋማት ከሚሰጡት መደበኛ አገልግሎት በተጨማሪ በማህበራዊ አገልግሎት ላይ በመሳተፍ የራሳቸውን አስተዋጽኦ ማበርከት አለባቸው ሲሉ ገልጸዋል። ቀጥለናል ተመልካቾች እየተከታተላችሁ የምትገኙት ከሐረሪ ቴሌቪዥን በቀጥታ ስርጭት ወደ እናንተ ሊደርሰ የሚገኘው የዕለቱ የአማርኛ ዜና አወጃችን ነው። አሁን ደግሞ ወደ ሀገር አቀፍ ወሬዎቻችን እናልፋለን። በሀገራችን ምርታማነትን በማሳደግ የአገልግሎትን የሚያቀላጥፉ የፈጠራ ስራዎችን ለማዳበር በየደረጃው ከሚገኙ ባለድርሻ አካላት ጋር እየተሰራ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስቴር ገለጸም። የአማራ ክልል ኢኖቬሽንና ቴክኖሎጂ ሚኒስቴር ቢሮ ከኢኖቬሽንና ተከ ቴክኖሎጂ ሚኒስቴር ጋር በመሆን ከባህር ዳር ዩኒቨርሲቲ ጋርም በመተባበር ያዘጋጀው የኢኖቬሽን ቴክኖሎጂ ስልጠና እንዲሁም የስታርታፕ ውድድር የመዝጊያ መርሃ ግብር በዛሬው ዕለት ተካሂዷል። እነዚህና ሌሎች ሀገር አቀፍ ወሬዎቻችን ደግሞ በባህር ጠንክራ አማካኝነት ይቀርባሉ። በሀገራችን ምርታማነትን በማሳደግ አገልግሎትን የሚያቀላጥፉ የፈጠራ ስራዎች ለማዳበር በየደረጃው ከሚገኙ ባለድርሻ አካላት ጋር እየተሰራ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስቴር ገለጸ። የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ ከኢኖቬሽንና ቴክኖሎጂ ሚኒስቴርና ከባህርዳር ዩኒቨርሲቲ ጋር በመተባበር ያዘጋጀው የኢኖቬሽን ቴክኖሎጂ የስልጠናና የስታርታፕ ውድድር መዝጊያ መርሃ ግብር በባህርዳር ከተማ እየተካሄደ ይገኛል። የኢኖቬሽን ና ቴክኖሎጂ ሚኒስቴር በለጠ ሞላ በመድረኩ ላይ እንደገለጹት በሀገሪቱ ምርታማነትን የሚያሳ የሚያሳድጉና አገልግሎትን የሚያቀላጥፉ የፈጠራ ስራዎች ለማሳደግ በትኩረት እየተሰራ ይገኛል በሁሉም ዘርፍ የመንግስትና የህዝቡን ፍላጎት መሰረት ያደረገ ቴክኖሎጂ በመፍጠር ጠንካራ ኢትዮጵያን እውን ለማድረግ ሚናው የጎላ መሆኑን አስገንዝበዋል ሚኒስተሩ በወጣቶች የሚከናወኑ የፈጠራ ስራዎች አቅም እንዲጎለብት ተከታታይ ውድድሮችና ስልጠናዎችን በመስጠት የተለያዩ ተግባራትን በማከናወን ላይ እንደሚገኝም አስረድተዋል ይህን ተግባር ለማሳካትም ከዩኒቨርሲቲዎችና ከክልል ባህር ድርሻ አካላት ጋር በትብብር የተሰራ መሆኑን ገልጸዋል። በአዲስ አበባ ከተማ 154923 ነዋሪዎች ተጠቃሚ የሚያደርግ የከተማ ልማታዊ ሴፍትኔት እና የስራ ፕሮጀክት ተጠቃሚ ፕሮግራም በይፋ ተጀምሯል። የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ ጃንጥራር አባይ ፕሮግራሙ በከተማ ደረጃ በየካ ክፍለ ከተማ ወረዳ ምስት በይፋ ባስጀመሩበት ወቅት እንደገለጹት የከተማ ልማት ሴፍትኔት ፕሮግራሙ ለሶስተኛ ዙር በከተማው እንደሚካሄድም ተናግሯል። ከዚህ በፊት በተካሄዱ ሁለት ዙር የልማ ሴፍትኔት ፕሮግራሞች ነዋሪዎችን ተጠቃሚ ያደረጉ ውጤታማ ተግባራት መከናወናቸውን ገልጸዋል። ዛሬ በተጀመረው ሶስተኛ ዙር የከተማ ልማታዊ ሴፍትኔት እና የስራ ፕሮጀክት ላይ የሚሳተፉ ነዋሪዎች ውጤታማ እንዲሆኑ የተጠናከረ ድጋፍና ክትትል እንደሚደረግም አስታውቋል። በአጠቃላይ በፕሮግራሙ 154923 ለተለያዩ ችግሮች ተጋላጭ የሆኑ የማህበረሰብ ክፍሎች ተጠቃሚ እንደሚሆኑም ተመላክቷል። ታላቁ የጎዳና ላይ ኢፍጣር መርሃ ግብርና ሀገር አቀፍ የቁርአን ውድድር ፍጻሜ ዛሬ በመስቀል አደባባይ እንደሚካሄድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታወቀም። የጠቅላይ ምክር ቤቱ ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ ትናንት በሰጡት መግለጫ በሀገር አቀፍ ደረጃ የቁርአን ውድድር ማጣሪያ ቁርአን የእውቀትና የሰላም ምንጭ በሚል መሪያ ሀሳብ ሲካሄድ መቆየቱን ጠቅሷል። በዙር በተካሄደው ውድድሮችም ዛሬ ለሚካሄደው የፍጻሜ ውድድር በሁለቱም ጾታዎች ሶስት ሶስት ተወዳዳሪዎች መለየታቸውን ተናግረዋል። ውድድሩ ወጣቶች ሃይማኖታዊ አስተምሮን የበለጠ እንዲገነዘቡ ከማድረግ ባለፈ ጥሩ ስነ ምግባር ያለው ዜጋ በመፍጠር በኩል አስተዋጽኦ አለው ብሏል። በሌላ በኩልም በሀገር አቀፍ ታላቁ የጎዳና ላይ ይፍጣር መርሃ ግብር እንደሚከናወንም ጠቁመዋል። በዚህ አብሮነትና አንድነትን በሚያጎላው ታላቅ ስነስርዓት ላይ በርካታ የእስልምና እምነት ተከታዮች እንደሚታደሙም ገልጸዋል። የውጭ ዜና። የአሜሪካው ፕሬዝደንት ዶናልድ ጂ ትራምፕ በጦርነት ጊዜ የሚታወጅ ሕግን ተጠቅመው ስደተኞችን እንዳያባረሩ እገዳ ተጣለባቸው። ፕሬዝዳንቱ ላይ ይህንን እገዳ የጣለው ደግሞ የሀገሪቱ ፌዴራል ዳኛ መሆኑ ተነግሯል። ሄኖክ ዘነበ ዝርዝር አለው። የአሜሪካ ፌዴራል ዳኛ ፕሬዚዳንት ዶናልድ ትራምፕ በጦርነት ወቅት የሚታወጅ ሕግን ተጠቅመው ስደተኞችን በገፍ እንዳያባርሩ ገለጹ። 227 ዓመታት የሆነው ሕግ አሜሪካ ጦርነቶች ስት ስትገባ ብቻ የሚታወጅ ነው ተብሏል። ትራምፕ ቅዳሜ ባወጡት መመሪያ ከቬንዙዌላ የመጡ ስደተኞች ትሬንዴ አራጉዋ የተባለ የወንበዴ ቡድን አባላት አሜሪካ ላይ ያልተለመደ ጦርነት ከፍተዋል በማለት ኤልየን ኢኒምስ የተሰኘ የ1798 ሕግ ተጠቅመው እንደሚያባርሯቸው ተናግረው ነበረ። ነገር ግን የፌዴራሉ ዳኛ ጄምስ ኦስበርግ ቅዳሜ አመሻሹን የትራምፕን ውሳኔ ለሚቀጥሉት 14 ቀናት ማገዳቸውን የአሜሪካ መገናኛ ብዙኃን ዘግቧል። ዳኛው ውሳኔያቸውን ባሳወቁበት ወቅትም አውሮፕላኖች የተባረሩ ስደተኞችን ጭነው እየሄዱ መሆናቸውን ሰምተው እንዲመለሱ ማዛቸውን ዋሽንግተን ፖስት ዘግቧል። ትራምፕ ያጣቀሱት ህግ አሜሪካ በጦርነት ወቅት የሀገር ደህንነትን ስጋት ላይ ይጥላሉ ብላ የምታስባቸውን ግለሰቦች በቁጥጥር ስር አውላ ከሀገር የምታስወጣበት ነው ብለዋል። ይህ ህግ ለመጨረሻ ጊዜ ተግባራዊ የተደረገውም በሁለተኛው ዓለም ጦርነት ወቅት ጃፓናውያንን ለማባረር ነው። ትራምፕ ይህንን አወዛጋቢ ህግ ተጠቅመው ስደተኞችን በገፍ እንደማያባርሩ በምርጫ ቅስቀሳቸው ወቅትም ቃል ገብተው ነበርም። አሜሪካን ሲቪል ሊበርቲስ ዩኒየን የተባለው ማህበር እና ሌሎች የመብት ተሟጋጅ ተቋማትም ትራምፕ ትዕዛዝ ከማስተላለፋቸው በፊት ውሳኔያቸውን ተቃውመው ክስ መስርተዋል የፌዴራል ዳኛ ትራምፕ ያሳለፉትን ውሳኔ ትክክለኛ መሰረት የሌለው ነው ማለታቸውን ኒውዮርክ ታይምስ አስነብቧል። አንድ ጠበቃ ለኒውዮርክ ታይምስ እንደተናገሩት ሶስት አውሮፕላኖች ቬንዙዌላውያንን ጭነው እየተጓዙ ነበር። ቢቢሲ በግሉ ይህንን ማጣራት አልቻለም ነው የተባለው። ጉዳዩ አስፈላጊ የሚባሉ የህግ ሂደቶችን አልፎ ወደ ጠቅላይ ፍርድ ቤት ሊደርስ ይችላል። ትራምፕ በምርጫ ቅስቀሳቸው ወቅትም ህገ ወጥ ስደተኞች ላይ እርምጃ እንደሚወስዱና የሸቀጦችን ዋጋ እንደ እንደሚያወርዱ ዝተዋል። ስልጣን ከጨበጡ በኋላም የአሜሪካ ስደተኞች ስርዓት ላይ ብዙ ለውጦች አካሂደዋል። የመብት ተሟጋቾችና የህግ ባለሙያዎችም አሜሪካ ኤሌን ኢኔሚስ የተባለውን ህግ መጠየቅ የምትችለው በግልጽ ከሌላ ሀገር ጋር ጦርነት ውስጥ ስትገባ ነው ይላሉ። በአሜሪካ ህገ መንግስት መሰረትም ጦርነት ማወጅ የሚችለው ኮንግረሱ ብቻ ነው። በትራምፕ ትእዛዝ መሰረትም እድሜያቸው ከ14 ዓመት በላይ የሆኑ ሁሉም የ የቬንዙዌላ ዜጎች በቁጥጥር ስር ውለው መጤ ጠላት ተብለው ይባረራሉ። ትራምፕ ትዕዛዙን ሲያወጡ አንድ ግለሰብ የአመጸኛ ቡድን አባል ስለመሆኑ ምን ማረጋገጫ አለ የሚለውን አላብራሩም። ይህ ኢለን መስክ መንኮራኩር ለዘጠኝ ወራት በኋላ የቆዩትን የጠፈር ተመራማሪዎች ለመመለስ ወደ ህዋ ተላከች። ለዘጠኝ ወራት ያህል ህዋ ላይ የቆዩትን የጠፈር ተመራማሪዎች ቡች ዊልሞር እና ሶኒ ዊሊያምሰን ወደ ምድር የሚመለስ የስፔስ ኤክስ መንኮራኩር ነው። ወደ ህዋ የተላከው ለስምንት ቀናት ብቻ ወደ ዓለም አቀፉ ህዋ ተቋም አይ ኤስ ኤስ የሄዱት የጠፈር ተመራማሪዎች ለዘጠኝ ወራት ወደ መሬት መመለስ ሳይችሉ ቆይተዋል። የተላከው መንኮራኩርም አዲስ ባለሙያዎችን የያዘ ሲሆን ለዘጠኝ ወራት የቆዩትን የጠፈር ተመራማሪዎች መንኮራኩሩ ህዋ ላይ በደረሰ በሁለተኛው ቀን ወደ ምድር ጉዞም ይጀምራል ተብሏል። የናሳ የንግድ ክፍል ኃላፊ ስቲቭ ስቲች ቡች እና ሱኒ ድንቅ ስራ ሰርተዋል፣ ወደ ምድር ልንመልሳቸውም። ጓግተናል ሲሉ ተናግረዋል። የጠፈር ተመራማሪዎቹ ከሩሲያ፣ ጃፓን እና የአሜሪካ በተወጣጡ ሌሎች ባለሙያዎች አጋሮቻቸው የሚተኩም ይሆናል። የአይኤስ ፕሮግራም ኃላፊ ዳና ዊግል ለዘጠኝ ወራት የቆዩት ተመራማሪዎችም ወደ መሬት የሚያደርጉት ጉዞም እንደሚጀመር ነው የገለጸችው። የጠፈር ተመራማሪዎቹ ለዘጠኝ ወራት ሲያከናውኑት የነበረውን ስራ አዲስ ወደ ህዋ ለተጓዙት ባለሙያዎች ለማስረከብ ዝግጁ ሆነዋል ሲባል ቢቢሲ ዘግቦታል። ክብራትና ክብራን ተመልካቾቻችን ከሐረሪ ቴሌቪዥን በቀጥታ ስርጭት ወደ እናንተ ሲደርሱ የነበሩ የአማርኛ ዜና ወጃችን እዚህ ላይ ተጠናቋል። ሲሳይ ዘሪሁን ከመላው ስርጭት ባለሙያዎች ጋር ዜናዎቹ መራሁኝ። ሰናይ ጊዜ።